ሰላም አለይኩም ወራህማቱላሂ ወበረካቱሁ። እንደምናችሁ ተመልካቾች ደህና ናችሁ ወይ? የ ደህና ነኝ አልሐምዱልላህ። ዛሬ ቅቅል ልንሰራ ነው አብረን። ይሄው ስጋ አለኝ የታጠበ የተዘጋጀ። እዚህ ዙ ሽንኩርት ቅጠል፣ ኩዝበራ፣ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል፣ ዘይት፣ ሽንኩርት፣ ቃሪያ፣ ቂቤ ማ አውራገል ሎራ፣ ኩዝበራ፣ የስጋ መጥበሻ፣ እርድ ጨው፣ ገርፋ ፍልፍል አስዋድ። እንስራ አንድ ላይ ትንሽ ዘይት አደርጋለሁ፣ ብዙ አይደለም። ከዛን ስጋውን እንጨምራለን። ብስሚላ አጥቤ በደንብ አስቀመጥኩት። የበሬ ስጋ ነው የምንሰራው። ይሄው በአንድ በኩሉ በሰል ብሏል። ይሄው እንዲህ እየበሰለ ነው በስጋው ውሃ። እስካሁን ምንም አይነት ውሃ አልጨመርኩም የራሱንም ቅባት እያወጣ ነው። ሽንኩርት እንጨምራለን። ቲማቲም ክራፍስ ጉዝበራ የቀይ ሽንኩርት ቅጠል።

ያው እነዛን ያሳየኋቸውን ቅመሞች እንጨምራለን። አሁን የፈለዋ ሃለኝ ጨምርበታለሁ። ብስሚላ። ይኸው እንደዚህ ሆኗል። ይብሳል እያየን እንጨምራለን። እንግዲህ ስጋው እስከሚበስል፣ ይሄው ሾርባችን እንደዚህ ደርሷል። ከላስ ገበታ ላይ እንገናኛለን። ኢንሻአላህ ይኸው ቅቅላችን እንደዚህ ደርሷል። ይሄው እንጀራ፣ በእንጀራ የሚፈልግም በእንጀራ ይበላል። እንደዚህ አድርጌዋለሁኝ። መጠጣት የሚፈልግም እንደዚህ ይጠጣል። ከፈለገም ሎሚ ከፈለገም ሚጥሚጥ አድርጎ መብላት ይችላል። ከላስ እንሻላ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። እንሻላ በሌላ ቪዲዮ እንገናኛለን። እንሻላ ማሰላሙ